መጽሐፍ ቅዱስ አሁን በየትኛውሄድ ማርያም አምላክ ነች ብሎ የሚያምን የለም። ተጓቃሽ ችግር ሀሳቡን ስንጨርስ ስረዳኛለ ተክል ሀሳቡ የሚለውን ካለ ስህተት ነው እያልኩ ነው። ቁራን ላይ የተጻፈው ስህተት ነው። አይ በመጽሐፋቸው ላይ እንደዛ አለ አይደለም። የቁራን ድረማት ከያንድ ጊዜ የአዳምጠኝና ሙሉውን ሀሳብ ከዛ በኋላ ታረመኛለህ፣ ችግር የለም። ስለዚህ እንደዛ ብሎ የሚያምኑ አካላት ነበሩ አዎ ነበሩ መጽሐፋቸው ላይ ያለ የለም ሲጀመር ነገር የለም መጽሐፋቸው ላይ እንኳን ማርያም አምላክ ነች የሚለው ይቅር እና እናት አባቷ ራሱ በትክክል አልተገለጹም ስለዚህ እንዲህ አይነት ሰፊ ነገር በሌለበት ግን ማርያምን የሚባሉ አካላት ነበሩ አረብ ላይ የነበሩ ስለዚህ አምላካችን አለ ምናለ ማርያምን የሚያመልኩትን አካላት እርም አሰጣቸው ልክ እንኳን አደረሰ ለምን የሚያደርሰኝ ኪዳን ምረት ምንድን ነው? ኪዳን ምረት አደረሰ ማለት። ኪዳን ምረት ምንድን ነው? መጀመሪያ ኪዳን ምረት አምላክ ነች። አየሁ ኦርቶዶክስ ምረት አምላክ ነው። አዎ አዳኛችን